ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን፣ ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኢሞ እንዲሁም እናንተ ተጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ በዛሬ ቪዲዮችን ደግሞ ይዘንላቸው የመጣነ ስምንተኛ ፊደል ወይም ደግሞ ዲቃላ ሆሄያት ወይም በሌላ አባባል ደግሞ ውስብስብ ፊደላት ብለን የምንጠራቸው ናቸው። ብዙዎች የቻናላችን ተከታዮች ውስብስብ ፊደላትን ምናምን ብላችሁ ኮሜንት አድርጋችሁን ነበር። በዛ መሰረት ውስብስብ ፊደላት እንዴት እናነባቸዋለን? ውስብስብ ፊደላት የምንላቸውስ እንዴት ነው የምናነባቸው? ምንላቸውን ዛሬ ሰርተንላችኋል። በዚህ ቪዲዮችን እስከ መጨረሻዊት ቪዲዮውን ወደ ቪዲዮችን ወይም ደግሞ ወደ ትምህርታችን ስንገባ የሁለት ፊደሎች ጥምር ነው። የሁለት ፊደሎች ጥምር ነው። ዲቃላ ሆሻት ወይም ደግሞ ውስብስብ ፊደላት ብለን የምንጠራቸው አብዛኞቻችን፣ የስምንተኛ ፊደሎች ስምንት ናቸው፣ የአማርኛ ፊደሎች ስምንት ናቸው ምናምን የምትሉ አላችሁ። ስምንት አይደሉም። እነዚህ ውስብስብ ፊደላት ወይም ደግሞ ዲቃላ የላ ተጨማሪ ፊደላት ናቸው እንጂ የአማርኛ ፊደላት በፊደል ገበታ መሰረት ስንት ናቸው? ሰባት ናቸው። እነዚህ ግን ምናቸው ተጨማሪ ወይም ደግሞ ሌላ ዲቃላ ፊደላት ምንላቸው። የሁለት ፊደሎች ወይም ደግሞ የሁለት ሆሄዎች ጥምር በአንድ ላይ ሆነው ዲቃላ ሆሄያት ወይም ደግሞ ውስብስብ ፊደላትን ይፈጥሩልናል። እነሱንም አንዱ አንድ ሁሎች እናያለን። ለምሳሌ ሉ ሲደመር ዋ፣ ሉ ዋ፣ ሉ ሲደመር ዋ ምን ይሆናል? በአንድ ላይ ስናነበው ሉዋ። ሉ ሲደመር ዋ ሉዋ። እሺ፣ ሌላኛው ደግሞ ሙ ሲደመር ዋ ሟ። ሙ ሲደመር ዋ ሟ። እነዚህን በአንድ ላይ ስናነባቸው ሙ ዋ ሙ ዋ ሙ ዋ ሟ ብለን እናነባዋለን ማለት ነው። እቺ ደግሞ ሩ ሲደመር ዋ ነች። ሩ ሲደመር ዋ የረ ሁለተኛ ፊደል ስትደመር ዋ የ እነዚህ አብዛኛው ፊደሎች አናባቢያቸው ዋ ናት። ዋ የፊደሉ ማንኛውን ፊደል የስምንተኛ ፊደሉን ለማግኘት ምን እናደርጋለን? የስምንተኛ ፊደሉን ለማግኘት ማንኛውም ፊደል ሁለተኛ ፊደሉ ሲደመር የወ አራተኛ ፊደል ዋ። ሩና ዋ ተደምረው ሩዋ ሩዋ ሩዋ ሩዋን ይሰጡናል። ባጭሩ እነዚህን ለመያዝ እንዴት ብሎ እንደሚነበቡ ለማወቅ የፊደሉ የራሱ የፊደሉንና የወ አራተኛዋን ፊደል በአንድ ላይ አድርገን ስናነባቸው የፊደሉን ስምንተኛ ፊደል ወይም ደግሞ ዲቅ አላ ሆህያት ድምፁን ይሰጠናል ማለት ነው። ድምፁን ይሰጠናል። ይኸው ከረቤት ረሩ ሩ ሲደመር ዋ ሩዋ። ማንኛውም ሁሎች እናያለን እንደዛ ናቸው። ሱ ሲደመር እች ደግሞ ከሰቤት ነው። ሱ ሲደመር ዋ ሷ ሷ ሷ ሷ ብ ይቺ ስድስተኛ ፊደል ናት። አጋጣሚ ይቺ ስድስተኛ ፊደል ነች እንጂ ሌሎች ሁለተኛ ፊደል ናቸው ማለት ነው። ይቺን ግን ድምጿ አትመጣም እንጂ ቡ ትሆናለች። ግን ብዙም አትመጣም። እኛው ብ ነው የሚሆን። ብ ሲደመር ዋ ቡዋ፣ ብዋ፣ ቡዋ ብለን እናነባዋለን ማለት ነው። ብዋ የማንኛውም ፊደል ዋ ነች። አናባቢ የሁለተኛውን ፊደል ሲደመር ዋ እኩል ሆናል። የተደመሩት ፊደል ውጤት ይሰጠናል፣ ወይም ደግሞ ስምንተኛ ፊደል ይሰጠናል ማለት ነው። ይህ ደግሞ ሹ ነው። ሹ ሲደመር ዋ፣ የሸ ስምንተኛ ፊደል ለማግኘት ሹ ሲደመር ዋ፣ ሹዋ፣ ዋ፣ ሹዋ፣ ሹዋ። የማንኛውንም ፊደል ሁለተኛውን ፊደል ከዋጋ ከደመር ነው ስምንተኛው ፊደል እንደሚሰጠን ካወቅን እንሄድና ከቤቱ ለምሳሌ የቀን ብንፈልግ የሹዋ ይንሰራን ሹዋ። የቀን ብንፈልግ ሁለተኛ ፊደል ማን ነው? ቁ ነው። ቁ ሲደመር የወ አራተኛ ፊደል ዋ፣ ቁ ዋ፣ ቁዋ፣ ቁዋ የሚለው ቅርጿችን ትመስላለች። ድምፁም ግን በዚህ ማግኘት እንችላለን። ቁ ዋ። ይቺን አይተናት ለማንበብ ብንቸገር የቀቤት እንደሆነች ካወቅነ ሁለተኛ ፊደሉ ና ዋን ስንደምር ቁዋ የሚለውን ቁዋ የሚለውን ይሰጠናል ማለት ነው። እቺ ደግሞ የተናት ቱ ሲደመር ዋ ቱ ሲደመር ዋ ቱ ዋ ቱዋ ቱዋ ብለን እናነባዋለን ማለት ነው። ቱዋ ቱዋ። እሺ ሌላኛው ደግሞ የቸ ነው የቸ ሁለተኛ ፊደል ቹ ነች ቹ ሲደመር ዋ ቹ ሲደመር ዋ ቹዋ ቹዋ ቹዋ ቹዋ ይሰጠናል ማለት ነው እቺ ደግሞ ኑ ነች የነነን ኑ ከነቤት ሁለተኛ ፊደል ኑ ነች ቅርጿም እንት ትመስላለች ኑ ሲደመር ዋ ኗ ኑ የምትለዋ ብቻዋንም ኑ ኑ ወደ እኔ ነው የምትል ትርጉም አለ። ኑ ሲደመር ዋ ኑዋ፣ ኑ ዋ ኗ ብለን እናነባዋለን ማለት ነው። ይህችኛ ቤቱ ደግሞ ከእኛ ቤት ሁለተኛ ፊደል ነች። ከእኛ ቤት እስካሁን ያየናቸው ስንተኛ ፊደሎች ናቸው? ከበ በስተቀር ሁለተኛ ፊደሎች ናቸው ማለት ነው። ሁለተኛ ፊደሎች የቀሩት ተደጋጋሚ የሆኑትና አንዳንድ ፊደሎች ካልሆነ አብዛኞቹን ሰርተናቸዋል። ተደጋጋሚ የሆኑ ፊደሎችንም እየዘለልናቸዋሉ። ኙ ኙ ሲደመር ዋ ኙ ሲደመር ዋ እቺ ደግሞ አቤት ነው። ከአቤት ከአቤት ሁለተኛው ፊደል ይቺ ማለት ነው። ኡ ኡ ብለን ነው የምናንባት። ኡ ሲደመር ዋላ ሌላኛው ደግሞ ኩ ነው። የከሁለተኛ ፊደል ሆነው ኩ ነው። ኩ ሲደመር ዋ ኩዋ፣ ኳ። ኩዋ ኩ ሲደመር ዋ ኩዋ፣ ኳ ብለን እናነባዋለን ማለት ነው። ኳ። ይህ ደግሞ የዘ ነው። ዙ ሲደመር ዋ ዙ ሲደመር ዋ፣ የዘ ሁለተኛ ፊደል ሆነች። ዙ ነች። ዙ ሲደመር ዋ ዙ። እች ደግሞ የዠ ሁለተኛ ፊደል ዡ ነች። ዡ ሲደመር ዋ ዡ ዋ ዡ ዋ ዡ ዋ ብለን እናነባዋለን ማለት ነው። ዋ ኛው ደግሞ የደ ሁለተኛ ፊደል ዱ ነች። ዱ ሲደመር ዋ ዱ ሲደመር ዋ እኩል ነው ዱዋ ዱዋ ዱዋ። ይኸው እስካሁን ድረስ ያየ ነው። ምንድን ነው የምንፈልገው? ለምሳሌ ያዚህ ውስጥ ያለን ፊደል የመ ሊሆን ይችላል፣ የቀ ሊሆን ይችላል፣ ከዚህ ውስጥ ያለ የተ ሊሆን ይችላል፣ የሰ ሊሆን ይችላል ስምንተኛ ፊደል ድምፁን እንዴት እናውቀዋለን፣ ወይም ደግሞ እንዴት እናገኘዋለን ካላችሁ ከጠፋችሁ የምትፈልጉትን ፊደል ሁለተኛውንና የወን አራተኛውን ፊደል በአንድ ላይ አጣምራችሁ ጽፋችሁ ስታነቡት ድምፁን ይሰጣችኋል ማለት ነው። ዙ ዋ ዙ ዋ ልክ እንደዚህ ማለት ነው። ማንኛውንም ሁለተኛ ፊደልና አራተኛ ፊደል ተጋጥሞ የሚሰጠን ምንድን ነው ዲቃላ ኮሂያት ወይም ደግሞ ዲቃላ ፊደላት ውስብስብ ፊደላቱ ለምንጠራቸው ናቸው። ሁሎችንም አንድ ባንድ እናያቸዋለን። ልክ እንደዚህ ደጋግሞ እንደጋግም ካየናቸው በቀላሉ ማወቅ እንችላለን ማለት ነው። በጣም በቀላሉ እች ደግሞ የጀናት ጀ፣ በዛ በኩል የሰራናት ዥናት። እችኛ ደግሞ ጀ ጀና ልጅነቱ ጠበጥ ጥብቅ አድርገን ጀ ብለን ነው እናነባት። እችኛት ደግሞ ዥ ብለን ነው እናነባት ማለት ነው። እችኛትን በተመሳሳይ ሁለተኛ ፊደል ናት። ጁ ጁ ሲደመር ዋ እኩል ይሆናል ጇ ጇ ጇ ጇ ጉ ሲደመር ዋ የገ ሁለተኛ ፊደል ሲደመር የገ ስምንተኛ ፊደል ለማግኘት የገ ሁለተኛ ፊደል ሲደመር የወ አራተኛ ፊደል ጉ ሲደመር ዋ ጓ ጓ ጓ። ቅርጹ አምችን ትመስላለች ማለት ነው ጓ። እቺ ደግሞ የጠነች ጡ ሲደመር ዋ እኩል ይሆናል ዋ ጡ ሲደመር ዋ እኩል ይሆናል ጡ ዋ ጧ ብለን እናነባታለን ማለት ነው ጧ እሺ እቺ ደግሞ የፐ የፐ ሁለተኛ ፊደል ፐ ፑ ፑ ሲደመር ዋ ፑዋ ፑዋ ፑ ዋ ብለን እናነባታለን ማለት ነው። ፑ ዋ እሺ ወደዚኛው ስንገባ ደግሞ ጨ ነው የጨፍ ሁለተኛ ፊደል የሆነችው ጩ ነች። ጩ ሲደመር ዋ ጩ ሲደመር ዋ እኩል ይሆናል ጩዋ ጩ ሲደመር ዋ ኩል ይሆናል። ጩዋ ጩዋ። እሺ ደግሞ የነች የችኘቱን ብለን ነው መጀመሪያው ላይ ስናነባትችን ብለን ችኘቱን ደግሞ ጥብቅ አድርገን ከፈራች ስናነባት ምናደርገን ነው ጥብቅ አድርገን ነው። ኖርማል ፊደሏን እንዳለ መደበኛ ፊደሏን ብለን ነው የምናነባት። እዚህ ላይ ደግሞ ፑ ሲደመር ዋ ስምንተኛ ፊደል ለማግኘት ፑ ሲደመር ዋ ዋ ዋ ዋ። እቺ ደግሞ ፀ ነች። ጻ ብለን ነው ምናለባት። ጻ ጻ ሁለተኛ ፊደል ዋ ማናላታለን። ጹ ጹ ሲደመር ዋ ጹ ሲደመር ዋ ጹዋ ጽዋ ጽዋ ብለን እናነባታለን ማለት ነው። የፈ ደግሞ ሁለተኛ ፊደል ፉ ነች። ፉ ፉ ሲደመር ዋ ፉ ሲደመር ዋ ፉ ዋ ፉ ዋ ብለን እናነባታለን ማለት ነው። እያንዳንዳቸው እስካሁን ያየናቸው ምን ናቸው? የሁለተኛ ፊደሉ ሲደመር የወ አራተኛ ፊደል እያደረግን ነው የሰራ ናቸው። በነዛ ደግሞ የምሳሌ ያህል የምናገኛቸው ቃላት መስርተናል። የተወሰነ ያክል ለምሳሌ ያክል ምን ላይ እንጠቀማቸዋለን ደግሞ እንዴት እንጠቀማቸዋለን የሚለውን ለማየት ያክል የተወሰኑ ቃላትን ሰርተናል። እነሱን እስኪ አንድ ባድ ናያቸው ላ ሟ ላ ሟ ላ ሟ ሯ ጭ ሯ ጭ ሯጭ ቧ

ትንሿ ልጇ ልጇ ልጇ ቋንቋ ቋንቋ ቋንቋ ኳስ ኳስ እንደዚህ አይነቶች ብዙ አሉ። እነዚህን የምሳሌ ያክል ነው የሰራንላችሁ። ልክ እንዴት ማግኘት እንደምንችል ወይም ደግሞ ዲቃላ ፊደላትን እንዴት እንጽፋለን ብላችሁ ስትሉ የነበረ እነዚህን በደንብ ከተከታተላችሁ ዲቃላ ፊደል ማንኛው ነው ፊደል መጻፍ እንደምትችሉ ፊደሎችን አይታችሁ ድምጿ ማን ተብላ እንደምትነበብ ካቃታችሁ የማን ቤት እንደሆነች ካወቃችሁ በኋላ የቤቱ ሁለተኛ ፊደል ና የዎ አራተኛ ፊደል እናርጋችሁ ድምጿ ማን ተብላ እንደምትነበብ ማወቅ ትችላላችሁ፣ ማለት ነው። ለምሳሌ ይቺን ቋ እንደዚህ አይተናት ብቻዋን እንዴት ተብላ እንደምትጠራ የቀቤት ሆና ዲቃላ ፊደል እንደሆነች አውቀናት ማን ተብላ እንደምትጠራ ካላወቅናት የቁ ሁለተኛ ፊደል እና የወ አራተኛ ፊደል አርገን ስናነብ ቁዋ ቁዋ አብለን በቀላሉ ማወቅ እንችላለን ማለት ነው። እሺ እንዲህ ያረጋችሁ በደንብ እዩዋቸው። ካያችሁት ደግሞ በቀላሉ እንደምትይዙት በአጭር ጊዜ እንደምትረዱት ተስፋለን በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን ሀይ በሉን በኢሞ በቴሌግራም በዋሳ በማንኛውም ሶሻል ሚዲያ መማር ትችላላችሁ ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል በሌላ ቪዲዮ ውስጥ ተምንገናኝ መልካም ጊዜ ሰናይ ቆይታ ይሆንላችሁ